ከምባታ የዳውሮ ከምባታ ከአላባ ሀገረ ስብከት አይጉረ ስብከት ሊቀ ጳጳሳት እና የቅዱስ መደሰበ አባቶች፣ ወንድሞች፣ እናቶች፣ እህቶች በዚህ ዙሪያ የተሰበሰባችሁ ሁላችሁ እንደምን ዋላችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቅዱስ እግዚአብሔር ሁላችንንም ለበጎ ሰብስቦናልና፣ ድምፁን እንድንሰማ ሰብስቦናልና በአባቶቻችን አባቶቻችንም በፊታችን ላይ ተቀምጠው ሲባርኩን ይህን ቀን ሁላችን የናፈቅን ይመስለኛል። ይሄ ቀን ለሁላችን ልዩ ቀን ከቀናት ከዘመናት የተለዩ የተለየ ስራ የሚሰራባቸው እለታት አዝማናት አሉ። በዚያ ውስጥ እንግዲህ ለእኛ ዛሬ የተለየ ቀን አሁን ያለፈው ዘመን ይብቃችሁ። ያለፈው ዘመናችን እንዲህ ህብረትን ይነሳል። ሰላምን ይነሳል። አንድነታችንን የጎዳ ይበልጥ በጥላቻ ያተረፍንበት በበጎነት የከሰርንበት ጥላቻ ጎልብቶ አቅም አግኝቶ ኃይል አግኝቶ ብዙ ነገሮችን የተፈታተንበት ሁላችንንም በፍቅር ሳይሆን በጥላቻ ወይም ደግሞ በብዙ ተቃርኖ የደከምንበት ዘመን ነው። ይህ ዘመን ይብቃችሁ የሚል ድባብ ይመስለኛል። ይህ ድባብ ይህን ድባብ በአግባቡ መጠቀም ለሁላችን እጅግ አስፈላጊ ነው። እንዲህ በቤተ ክርስቲያን እንዲህ ያለ ድባብ ለእግዚአብሔር ክብር እንዲሆን መጠቀም ያስፈልጋል። ለእግዚአብሔር ክብር ያልሆነ የትኛው ነገር የረከሰ ነገር ነው። ስለዚህ በእግዚአብሔር ፊት በዚህ ድባብ ስንገለጥ እግዚአብሔር ይከብራል። እግዚአብሔር የሚከብረው በእኛ መተናነስ ነው። አንዳችን ለሌላችን ማነስ፣ አንዳችን ለሌላችን ስናንስ በዚህ መተናነስ ውስጥ ትልቅነት አለ። መጽሐፍ ቅዱስ ከሁሉም ነገር ወንድም አማችነትን አጎልቶ ያስቀምጣል። ይሄ የቅዱሱ የእግዚአብሔር ጋር እናንተ ወንድም አማቾች ናቸው። ስለዚህ ወንድም አማችነት መብለጥ መበላለጥ አይደለም፣ በመተናነስ ውስጥ ያለ ትልቅነት ነው። ሌሎች ነገሮች ለእግዚአብሔር የሚገቡ ነገሮች ናቸው። ከዚያ በላይ ያሉ ነገሮች ወንድም አማጭነት ውስጥ መተናነስ አለ፣ ክብር አለ፣ ሰላም አለ። በዚህ ውስጥ ደግሞ እግዚአብሔር ይከብራል። ስለዚህ ከፍታውን እግዚአብሔር ይወስዳል። ከዚያ ስር ደግሞ እኛ እንገኛለን። አሁንም ከፍታውን እግዚአብሔር ይውሰድ። ሁልጊዜም ጥላጃ ልዩነት ሰዎች ሲከብሩ ሰዎች ከፍ ሲሉ እግዚአብሔር ሲዘነጋ የሚመጣ ነው። ሰይጣን የትኛውን ነገር ሊያብላሽ ሲፈልግ፣ በእኛ መካከል የእግዚአብሔር መክበር እየጠፋ ሲመጣ ራሳችንን ወይንም ደግሞ የምንፈልገውን ነገር ከእግዚአብሔር ክብር ስናጎላ ስናመጣ ጥላቻ ጉልበት የሚያገኘው የዚህ ጊዜ ነው። ጥላቻ አያረጅም። አዳዲስ ታዳሚያንን አዳዲስ ተዋናያንን በየጊዜው እየወለደ መልኩን፣ ጠባዩን፣ ባህሪውን እና ይዘቱን እየቀየረ ይጎዳል። ስለዚህ በዚህ ዘጠኝ ዓመት ወይም አስር ዓመት ብዙ ነገራችንን ተቆጣጥሮት የቆየው ማን እንደሆነ እንግዲህ ሁላችሁም ታውቃላችሁ። ጥላቻ ዋጋ ያስከፍላል። አሁን በጥላቻ ዘመን ይብቃችሁ ብለና የሰላም ጊዜ ያስፈልገናል። ሰላም እጅግ አስፈላጊ ነው። እኔ ሰላም የሚለው ነገር ብዙ ነገሮችን ብዙ አሉታዊ ነገሮችን ሁሉ መርሳት መተው። አሉታዊ ነገር አሉታዊ ነገር ይወልዳል። ሰላም ማረፍ ነው። ሌላ የሚወልደው ነገር የለም። ማረፍ ያስፈልጋል። ስለዚህ ሁላችን እረፍት እንደሚያስፈልገን ሁላችንም እናውቃለን። ረፍት ያስፈልጋችኋል ብለው ነው አባቶቻችን የመጡት። ይህ ነገር እንዲቆም እድሜው ሳይጨምር ሳይጎለብት አቅም ሳይይዝ ለማስቀረት ይችን ቀን ለማግኘት ወይም በዚች ቀን በዘድባ ለመገናኘት እኔ የችግር እንዲቆም። ለአስር ወይም ደግሞ ለዘጠኝ ተከታታይ ዓመታት አንድ ዓመት ብቻ ነው በሰላም ይኖር ነው። ከዚያ በኋላ እንደምታውቁት ሰላም ነ የቀሩት ዘመናት በጣም አስቸጋሪ፣ ምናልባት ጸብ ወይም ልዩነት ተቃርኖ የነገሰበት ዘመን ነበር። ይህን ለማስቀረት እኔ በግሌ ለስምንት ተከታታይ ዓመታት አሁን አስር ዓመት ከሆነ ደግሞ ለዘጠኝ ተከታታይ ዓመታት ለሚመለከተው የበላይ አካል የችግር እንዲቆም መጀመሪያ፣ በእንጭጩ መርጨት አበሻነት በባህሪው ሰላምን፣ ፍቅርን፣ አንድነትን ጊዜ ሳይፈጭ ይቀጫ ያቀጭጫ ወይንም ደግሞ በእነዚህ ጉዳዮች ዘመናዊ ቆጠሩበት ነው። እኛ ለልዩነት አንድ ጊዜ ስንጥቃት ከተፈጠረ ዳግም ወደማንጠቅምበት ርካሽ ሁኔታ እንመጣለን። ልክ የአበሻ ጠባይ እንደ ብርሌ ነው። አንዴ ከተሰነጠቀ አይሰፋ። ተተረተረ ተተረተረ። ዘጠኝ ዓመት ዋጋ የከፈልንበት ነገር ፍጣሃ ትንሽ ነገር፣ በጣም ትንሽ ነገር ግን ስታዩት ከጊዜ ወደ ጊዜ ጥላቻ ጥላቻ ነው እየወለደ ያኛው ችግር ሊያረጅ ሊሞት ሲል ከመቃብር እየተቀሰቀሰ አሁን ያለንበት ደረጃ ደረሰ እና ለዚሁ፣ እንዳልኳቸው ተከታታይ ዓመታት እኔ በተከታታይ ለቅዱስ ሲኖዶስ፣ ነገር ግን ከዚህ ያለን ግንኙነት በመበጠሱ ምክንያት ጆሮ አላገኝ ጆሮ ባለማግኘቱ ፍቅራችን ቀዝቅዞ አንድነታችን ተበላሽቶ ጥላቻ ነግሶ ቆይተናል። ይሄ እንዲበቃ በቅርብ ጊዜ በ2015 ነሐሴ 27 ቅዱስ ሲኖዶስ ይሄ ችግር ሊበቃው ይገባል፣ ማለቅ አለበት፣ መቆም አለበት በግሪክ የሚኖሩ ምዕመናን እየተጎዱ ነው። ስለዚህ ቅዱስ ሲኖዶስ ህመባችን የሁላችንን ማለት ነው ነው ተራቶ ይህ ነገር እንዲቆም በ2015 እንዳልኳችሁ ነሐሴ ላይ ብፁዕ አቡነ ጴጥሮስ እና መምህር ዳንኤል ተመድበው ያን ችግር ሊያዩ ከቅዱስ ሲኖዶስ ተልኮውን ተቀብለው ነገር ግን በመካከል በአንድም በሌላ ምክንያት ዘገዩ። ስለዚህ በድጋሜ ለ2016 ታሳስ ላይ ደብዳቤ ጻፉ። አሁንም እነዚህን ማነሳው ቅዱስ ሲኖዶስ ጉዳያችንን ወይም አብየቱታችንን ወይም ተቀብሎ ደብዳቤ የተጻፈበት ቀን ስለሆነ ነው የለማነሳ። ስለዚህ አሁን ደግሞ በ2016 ታህሳስ 2017ን መሰል አሁን ታህሳስ 17 ቀን ደግሞ ደግሜ ማመልከቻ ቀረብ። ስለዚህ ሰላም እፈልጋለሁ ብዬ እነዚህ አባቶች የመጡት ደጋግሜ ደብዳቤ በመጽፌ ነው። ስለዚህ ቴ ስለተሰማ ስለተሰማ በመጀመሪያ እልል ብላችሁ ብታመሰግኑ ደስ ይላል። ይህን ካልኩ እነዚህ ደብዳቤዎች የሚያመለክቱት እኔ ላይ አይደለም እናንተ ላይ እየደረሰ ያለው ችግር ወይም ልዩነት እንዲያቆም እንጂ እኔ ይሄ ይደረግልኝ፣ ያ ይደረግልኝ፣ ይሄ ቢደረግልኝ እንደዚህ እሆናለሁ የሚል አይደለም። የነበረው ይሄ ችግር መቆም አለበት። ይሄ ችግር ደግሞ ምናልባትም ሁሉም እንደ ምክንያት የሚወስደው ስለሆነ ለዚህ መሥዋዕትነት እንደመክፈል አይደለም፣ መሥዋዕትነት የሚያስከፍልም አይደለም። ለሰላም በመሰረቱ ሰላም ሲታጣ እኛ እንደረኛ ወይንም እንደ አገልጋይ ሰላም ሲታጣ ለሰላም ዋጋ ከፈልን ብለን ማውራት የሚጠበቅብን አይመስለኝም። መጀመሪያ የዚያ የሰላም እጦት ምክንያት ከሆነ እራሳችንን ከዚህ ነገር ማስወገድ አለብን። ነገር ግን ይህን ለማድረግ ያልቻልኩት እናንተን ጥዬ መሄድም ደጋግሜ ጠይቄያለሁ፣ እንደ ዘወር ላል ማለትም ወክሬያለሁ ነው። ደጋግሜም እናንተን ጠይቄ አውቃለሁ። ነገር ግን እኔ ዝም ብዬ ብድግ ብዬ ከመሄድ ሰላም የሚገኝ ቢሆን ከዛሬ ስምንት ዓመት በፊት ይሄን አደርግ ነበር፣ ዝም ብዬ ሹልክ ብዬ መሄድ ነገር ግን ብዙ ሰዎችን እሰብራለሁ፣ በሌሎች አባቶችም እምነትን እምነት እንዳይኖር አስደርጋለሁ፣ ወይም እንደዚ የሆነ ብዬ ስላሰብኩ እስከዛሬ ድረስ ቆይቻለሁ። ስለዚህ በእነዚያ ደብዳቤዎች ዋና ዓላማ ችግሩ እንዲቆም እኔ ደግሞ አቤታይ ተሰምቶ ማነው ቅዱስ ሲኖዶስ አቤታይን ተቀብሎ ይህ ችግር ከተፈታ እኔ ቤቱ ወይም አባቶቼ እንደማይረሱኝም ስለማውቅ ከዚያ በኋላ ያለው አባቶች ጋር ተመካከሉ የሚሆነው ይሆናል ብዬ ሁልጊዜ ሳቀርም ይህን ቦታ በምን መልኩ ነው ከእናንተ ያለኝን ኃላፊነት ወይም ያለኝን ሸክም እንዴት ነው ማወርደው ብዬ ሳስብ፣ አሁን ሸክም የማወርድበት እኔም እንደምታውቁት ደቅሞኛል። ብዙ ማረፍ እፈልጋለሁ ነው። እንግዲህ አባቶች ጋር በዚህ ባለፈው ይህን ችግር አባቶች መጀመሪያ ችግሩን ከማየታቸው በፊት ሁሉም በጸሎት ተጠምደው እንደቆዩ እንደዚያ ነው፣ ይሄን አውቃለሁ ሲናገሩ አባቶች ሰምቻለሁ። በመሰረቱ የችግር የሚፈታው በጸሎት ብቻና በጸሎት ነው። ስለሆነም አባቶቼ ደጋግመው ጠይቀውኛል። ምንድን ነው ለዚህ ሰላም፣ አሁን ለምንፈልገው ሰላም ያንተ አስተዋጽኦ ወይም ያንተ አበርክቶ ምንድን ነው? አንተ ምን ታበረክታል? እኔ እንዳልኩህ ቤተክርስቲያን፣ ቅድም ብፁዕ አባታችን እንዳለ ማንም የሚያሸንፍ የለም። አሸናፊ ተሸናፊ የሚባል በቤተክርስቲያን ትግላችን፣ አኗኗላችን በአጠቃላይ ለሰላም ከሆነ አሸናፊ ተሸናፊ የሚባል ነገር ቅድም፣ ብያችኋለሁ። በመተናነስ የሚኖርባት ቤተክርስቲያን፣ በማንም መብለጥ የምትከብር ሳይሆን መተናነሳችን የምትከብር ቤተክርስቲያን ናት ያለችን። ስለዚህ ምን ያህል ተናንሰናል ያልኩት፣ አንዳችን ብልዳችን ለመኖር እንዴት ሞከረናል እንደተፈራል። ስለዚህ ጫናታቶች ምን እንዲሆን ነው የምትፈልገው ብለው ጠይቀው ከኔ ነው የተነሱት የተባለው ይህ የዚህች ቤተክርስቲያን ጉዳይ እኔ ጋር የተያያዘ ስለዚህ፣ መቆም ያለበትም እዚያ ቦታ ላይ ነው። ይህን በማነካካት አዳዲስ ሰዎችን ማዋለድና ማገላገል ብዙ ነገሮችን መፍጠር ነው። ስለዚህ እዚያ እንዲቆም ምንድን ነው ማድረግ ያለበት ሰሆን አባቶቻችን በራሳቸው መንፈስ ቅዱስ በመራቸው የራሳቸውን በራሳቸው መንገድ መንፈስ ቅዱስ በመራቸው በዚያ የሚሰጡት መፍትሄ እንዳለው ሆኖ እኔ ግን ስለደከመኝ ብዙም በዚህ ፀብ መካከል እንኳንስ ለዓመት እንኳንስ ለዘጠኝ ዓመት ቀርቶ ከፀብ ጋር አንድ ቀን መቆየት ምን ያህል በሽታ ምን ያህል ሕመም በጤናችን በኑሯችን በተስፋችን በእውቀታችን ላይ ምን አይነት መመረዝ ሊመጣ እንደሚችል እ ለእናንተ ደጋግሜ መንገድ አያስፈልግም። ስለዚህ እኔ በዚህ ምክንያት እንቅልፋቸውን አጥተው፣ ጤናቸውን አጥተው፣ ሰላማቸውን አጥተው፣ ገንዘባቸውን አጥተው ከቤተክርስቲያን በረንዳ የሚያድሩ እናንተ ስታድሩ እናንተም በእውነቱ እዚህ መጥቼ እኔ አድሬም አላውቅም ታውቃላችሁ አይደለም። እንደውም በዚህ ሁሉ ግርግር መጥቼም አላውቅም። ነገር ግን አለምጣ እንጂ በዚህ በእናንተ መካከል አልገኝ እንጂ ከእናንተ በላይ ዋጋ ከፍያለሁ። ዋጋ ያስከተለይ ደግሞ ይሄ ልዩነት ነው። መም ሆነ እናንተ ስትንገላቱ፣ እናንተ ስትሰቃዩ፣ ቤተክርስቲያን ስትሰበር፣ በዚያ ሲሆን እኔም በዚያው ልክ የመሰበር አደጋ ድረስ ስለዚህ እኒህ ሁሉ መቅረት አለበት እና ምንድን ነው የሚሆነው ስኪል እኔ ቤተክርስቲያን የምትለኝ ነው ሁሉ ለመሆን ዝግጁ ነው። አሁን ይሄን ደጋግሜ በደብዳቤ ስለ የነበረ ስለሆነ ለአባቶችም የተናገርኩት ነው። አሁንም ቃሌ ያልታጠፈ አልታጠፈ ባለበት ነው። ስለዚህ አባቶች ደጋግመው ጠይቀውለ ችግሬንም ሰምተዋል፣ ተረድተዋል። ከዚያም በኋላ ለቤተክርስቲያን ይጠቅማል ያሉትን አባቶች በኋላ ይናገራሉ፣ በእነሱ ይገለጻል። እኔ ግን በማንም ይሄንም ነገር በማንም ግፊት ማንም እንደው እንደሚባለው በዚያ ወጥቶ በዚያ ወርዶ እንደሚባለው ሄደ በራስ ፈቃድ ይሄ በቃ ስል እኔ በቃ የሚል ትምህርት ለሌላ መስጠት ሳይሆን በእኔ በቃ መባል ያለባቸውን ነገሮችም በቃ በማለት የማምን ሰው ነው። ስለዚህ እኔ መደመጥ ነው በረንጅ የምፈልገው በፊትም እንደምታውቁት መኖር አልነበረም። ዛሬ ይህን ችግሬን የማሰማበት ጊዜ ስላገኘሁ አሁንም በድጋሚ እግዚአብሔርን አመሰግናለሁ። በዚህ ዙሪያ ዋጋ ስትከፍሉ የቆያችሁት እህቶቼ፣ ወንድሞቼ ሁላችሁም በሰላም ይህን የሚሽፍ ያንን ዘመን የሚያስረሳ ነገር በአባቶቻችን በአባቶችን ችል በኩል ይከናወና ይገለጽላቸዋል፣ ብዬ አምናለሁ። ስለዚህ አባቶቼ እኔን ጠይቀው ምንድን ነው የምትፈልገው? ከዚያም ያለፈ ነው። አንተ ልጃችን ነገር ምንም ነገር እንዲደርስብህ አልፈልግም? ከአንተ በላይ እኛ ለአንተ እናስባለን። እንደዚያ ደግሞ እምነት የምለ እናስባለን ስለዚህ፣ አሁን አባቶች መጨረሻ ይገልጻሉ፣ ያነጋግራሉ። ሁሉንም ነገር አነጋግረውኛል። ሁሉንም ነገር በአባቶች የተናገርኩት በራሴ ፈቃድ ራሴ ወድጄ፣ ሁሉም ነገር እዚህ ነገር እንዲያበቃ እና አባቶቼ የሚሉትንና ለቤተ ክርስቲያን ይጠቅማል ያሉትን እኔ እንደተቀበልኩ ሁሉ አባቶቻችንን እንድትሰሙ አደራ እያልኩ እግዚአብሔር እንዲከብር እኛ እንድናንስ፣ እግዚአብሔር እርዳን።